ነካ ነገር ማመን በፍጹም እምነት አይደለም። ባልታየው ማመን ግን አሸናፊነትና መታደልም ነው በሰዎች ታሪክ ዘንድ ሕይወትህ መጥፎውን እየቆፈርክ ማውጣት የለብህም። ይልቁንስ ከሕይወትህ አካልነት ሰርዛቸው። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። የምታለመው ሁሉ የሐሳቦችና የስሜት ጥርቅም ብቻ እንጂ በእውነተኛው ዓለም ምንም ተጽዕኖ የሌለው ሊመስልህ ይችላል። ነገር ግን ሳይንቲስቶች አንድን እውነት ለማረጋገጥ የሚገጥማቸው ዋናው መሰናከል እምነታቸውን ከሳይንሳዊ ሙከረው መነጠል ነው። ምክንያቱም የሙከረው ውጤት የሚወሰነው በሳይንቲስቱ እምነት ነው። የሰው ልጅ ሐሳብና እምነቶች ይህን ያህል ኃይል አላቸው። ልክ የሳይንቲስቱ እምነት የሙከራውን ውጤት እንደሚወስነው ሁሉ የአንተ እምነቶች ሕይወትህን ይወስኑታል። እውነት ሆኑም አልሆኑ፣ የአንተ ዓለም የሚሰራው ከእምነቶችህ ነው። እውነት ነው ብለህ የምታስበውና የሚሰማ ሁሉ ሕይወትህን ይፈጥራል። ምክንያቱም ለመሳሳ ሕግ እየሰጠ ያለኸው ያንን ስለሆነ የሚመለስልህም ተመሳሳይ ነው። የምታለመው ነገር ከሚታየው ዓለም በላይ እውነተኛ ነው፣ ምክንያቱም የሚታየው ዓለም የሚመጣው ከምታስበውና ከምታምነው ነው። ይሆናል ብለህ የምታምንበት ነው በህይወትህ ውስጥ የሚከሰተው የሚሆነው የሚፈልገውን የምፈልገውን አይነት ህይወት መኖር አልችልም ብለህ የምት ታልም ከሆነ የመሳሳብ ህግ ያልከውን ተቀብሎ ህይወትህም እንደዚያ መሆን አለበት ይልሃል። በሚታይና በሚነካ ነገር ማመን በፍጹም እምነት አይደለም። ባልታየው ማመን ግን አሸናፊነትና መታደልም ነው። በሰዎች ታሪክ ዘንድ ከትውልድ ወደ ትውልድ ሲሸጋገር የመጣ የተሸፋፈነ ታሪክ አለ። ነገር ግን እውነቱን መነገር ያለበት ጊዜ መጥተዋል። ውድ ቤተሰቦች የእውነተኛው ታሪክ ይህ ነው። እውነተው ገደብ የሌለብህ ፍጡር መሆንህ ነው። እውነተው አለምና ዩኒቨርስ ገደብ አልባ መሆናቸው ነው። የምታያቸው አለማትና አጋጣሚዎች አሉ መኖራቸውም እርግጥ ነው። የምትናገረውን እውነት መቀየር አለብህ። የህይወትህን አጓጊነት መናገር መጀመር አለብህ። ምክንያቱም የምትናገረው መልካምም ሆነ ጥሩ የመሳሳብ ህግ እንደምትቀበለው ማረጋገጫ መስጠት አለበት፣ እና የህይወትህ ታሪክ ይሆናል። የምትፈልገውን ነገር ሁሉ ስታስብና ስታልም በህይወትህ ውስጥ መልሰህ ትቀበለዋለህ። በምትችለው መጠን ፍቅር ስትሰጥ የፍቅር ኃይል መልካም ሰዎችን ሁኔታዎችንና አጋጣሚዎችን በዙሪያ ያሰባስባል። የፈለግከውን መሆን ትችላለህ። የፈለግከውን መፈጸም ትችላለህ። የፈለግከውን ሁሉ ማግኘት ትችላለህ። የምትወደው ምንድን ነው? የምትፈልገውስ? የማትፈልጋቸው ነገሮች ከህይወት ታሪክህ እንዲጠፉ አድርግ። የምትፈልጋቸው ነገሮች ብቻ የህይወትህ አካል አድርግ። በቀድሞ ህይወትህ የነበሩ ስህተቶችን ባሰብካቸው ቁጥር በታሪክህ ላይ እንዲካተቱ እያደረግክ ነው። አሁኑኑ የወደፊት ወዳለፈው የህይወትህ ምስል ይወስዱሃል። በህፃንነትህ የገጠሙህን በህፃንነትህ የገጠሙህን መጥፎ ነገሮች ረስተህ መልካሞቹን ብቻ አስታውሳቸው። በታዳጊነትህና ወጣትነት ዘመንህ የሆኑትን መልካም ያልሆኑ ነገሮች ሁሉ ተዋቸው። በህይወትህ ውስጥ የወደድካቸውን ብቻ አስቀምጣቸው። ያለፉ አሉታዊ ነገሮች ሁሉ ያለፉ ናቸው። ዛሬ በፊት የነበርከውን አይነት ሰው አይደለህም። ታዲያ መጥፎ ስሜት የሚጭሩብህን ነገሮች ለምን የህይወትህ ታሪክ አካል ታደርጋቸዋለህ? ካለፈው ህይወትህ መጥፎውን እየቆፈርክ ማውጣት የለብህም። ይልቁንስ ከህይወትህ አካልነት ሰርዛቸው። አንድ ታላቅ ዘላለማዊ ኃይል ሁላችንንም ወደ ፊት እየገፋን ነው። የሚገፋው ሁሉንም ቢሆንም አብዛኞቹ አዝጋሚና እየዞሩ የሚመለከቱ ናቸው። ሳያውቁት ታላቁን ኃይል ይቃረኑታል። መጠቃትህን ደጋግመህ ባወራኸው ቁጥር በሕይወትህ ውስጥ ደጋግሞ ያጋጥምሃል። ከሌሎች ሰዎች በጉብዝና ያነስክ የማትማርና መወዳደር የማትችል መሆንህን ደጋግመህ በአወራህ ቁጥር እውነትህን መሆኑን በመከሰት ያረጋግጥልሃል። ምክንያቱም እየሰጠህ ያለው እርሱን ስለሆነ ህይወትህን በፍቅር ስትሞለው ጸጸት፣ የጥፋተኝነት፣ ማንኛውም አሉታዊ ስሜት ከውስጥህ ይወጣል። ከዚያ በታሪክ ተነግረው የማያውቁ ድንቅ ታሪኮችን መናገር ትጀምራለህ። የፍቅር ኃይል ህይወትህን በመልካም ታሪኮች ይሞላልሃል። በምድር ላይ ያለው ታላቁ ኃይል ፍቅር ነው። የሁሉም ነገሮች ገዥም ፍቅር ነው። እናንተ ማድረግ ያለባችሁ ቤተሰቦች ለምታልሙት ነገር ፍቅር መስጠት፣ ለምትወዱት ነገር ፍቅር መስጠት። የማትወዱትን ነገር ተዉት፣ በቃ ፍቅር ምናምን ስሜት የሚባል ነገር አትስጡት። በቃ ዝም ብላችሁ ባላይ የለፉት። ለምትፈልጉት ነገር ብቻ ውሩ፣ ለምትፈልጉት ነገር ብቻ ስሜታችሁን ስጡ፣ ለምትፈልጉት ነገር ብቻ ጊዜያችሁን ስጡ። ያን ስታደርጉ ለዛ ነገር ያ ነገር ወደ እናንተ ይመጣል፣ እናንተም ወደሱ ትሳባላችሁ። ያኔም የፈለጋችሁትን ነገር ማግኘትና መኖር ትችላላችሁ። ውድ ቤተሰቦች፣ ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገና ድረስ ይህን ቪዲዮ ሰብስክራብ፣ ላይክ በማድረግ ቤተሰብ ሆኑ። እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁን። ቻው።